ጓድኛ ይኮነች። አንተ ማነህ? እናንተ አሁን ን ጓዲኛ የመጣችሁት ወይስ እኔ እንድትቀሱ ነው የመጣችሁት? ስለዚህ እሷ ላይ አሁን የእሷን እድል የእሷን ሀብት ምናምን ወስደሽ ባታል ለራስሽ ነው ያደረግሽው ወይስ ለሌላ ሰው? ና ለራሳችን የምናደርገው ማለት ከራሴ ጋር አይደለም። በቃ ጭንቅላቴ በጣም እንትን ብሏል ወይስ ደግሞ የሷን ገበያ ለተወስጂ ነው? አሁን ምን አገባ፣ ወደ ኋላ ምን አስኬደ? አይደለም ይሄንን ለማወቅ እኮ ነው። እኔ ስለማውቅ እኮ ነው እንትን ለማለት የምፈልገው። የኔን ጭራሽ ለኔ ነው ጭራሽ። ይኸውላችሁ አሁን ሲጀመር ሚኒስትር ባወጣው ሰላም ጤና ይስጥልን። ክብራት እንግዲህ ዛሬ ያለሁት ቦታ ያቺ ድሮ የሰው ጅብ ነበርኩኝ፣ አህያ ጅብ እንጋለብ ነበር የምትሏት ሴትዮ ያው መለወጥ መመለስ እፈልጋለሁ እያለችኝ እያተጥቼ ነበር ባለፈውና፣ ትንሽ ነገሩ ጸጽቶኛል። ይሄ እሷንም ትቻት በመሄዴ የሰፈሯን በደንብ የምታውቃት ልጅ ከዚህ በፊት ጥቆማም ሰርታኝ የነበረችውን ልጅ እንግዲህ ነገርያት ነገሪያል እንዲህ እንዲህ ይብላኛለች ሰላ በጣም ደስ ያላት እና በምትገርም ልጅ ነች። የሆነ አስተሳሰቧ ምናምን ነገር እኔ በጣም ወድጃታለሁ። ያለምንም ከጥቅም ጋር ያልተገናኘን ሰዋዊ የሆነ ፍቅር ያላት ሰው ነች። እና እንግዲህ ይቺ ጓደኛዋን የስራ ባልደረቧን ይጃት ጋር ሄጂ እውነት ከልቧ መሆኑን እስኪ ትንሽ ለማጣራት እና ከልቧ ከሆነ ደግሞ መፍትሄ የሚሆን ነገር ለመፈለግ አስብ። አሁን ግን የተከታተልነው ቦታ ካወጀ ድረስኩኝ ነው። ጎረቤቷን አግኝቻት ቀጥታ እሷ ጋር ምን ይሆናል ማለት ነው? እስከ ፕሮግራም ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ጥሬን እሺ፣ ብለሽኝ በላሽኝ፣ አብረሽኝ ለመምጣት ፍቃደኛ ስለሆንሽ በጣም አመሰግናለሁ። ባለፈው ግን አብሬ አልገባም ብለሽኝ ተመልሰሽ ነበር። ብቻ ነበር የገባት ግን አሁንም አብሬ ግን አልገባ። ኦልሬዲ ገብተናል እኮ። የሷ ኃይለኝነት ወይ የሷ አስፈሪነት አልገባህም መሰለኝ። በጣም ከባድ ነገር ነው። አይ ቢሆንም እኮ አብረን ምንም አይነት ነገር የምታመጣው ነገር የለም። በዛ ላይ ተቀይሬ ያለው ተለውጭ ያለው መለወጥ እፈልጋለሁ። የምታደርጉኝን ነገር ሁሉ አድርጉኝ ብላ ነው የመጣ ነው። አይደለም ይህንን ነገር እኮ አብረሽኝ እንድታግዥኝ ነው። አንቺ እሱማ አዎ ብላለሽ። መለወጥ እፈልጋለሁ ግን ደግሞ እስኪ ግን እሺ ከጎኔ እንደምትሆን ቃል ከገባልኝ ችግር የለም ማለት ከጎንሽ ማለት ማለት ያው አብረሃኝ ትሆናለ ስንገባ አብረሃኝ እሱማ አብረን እኮ ነው ምንገባው። ብቻሽን ትቼሽ አልሄድም አትፍሬ እንጂ በእምነት ሽም ጠንካራ እንደሆን ሽ አውቃለሁ። አንቺ ላይም እኮ ማድረግ የምትፈልገው ነገር ቢኖር ኖሮ ድሮ በጣም ብዙ ክፉ ክፉ ነገር አድርጋብሻለች። ግን እሷ እንደሰራችብሽ ክፋት ያህል አንቺ ላይ አልደረሰም፣ ብዙም አልተጎዳሽም። ገባሽ? ይህን እምነት ያለች ሰው ደግሞ አሁን እንደዚህ መፍራት እዚህ ከደረሽ በኋላ ጥሩ አይሆንም። ብ ከባድ ነው። ግን እሺ ይሁን እስኪ እንሂድ፣ ችግር የለውም። ግን እኔ አጠገቧ አልቀመጥም። ለምን አጠገቧ አትቀምጥም? አይ እኔ ራቅ ብዬ እንትን እላለሁ። አንተ ታውራታለህ። ነይ፣ እሺ፣ ችግር የለውም ማ ያው እንግዲህ እንትን ካልሽብዬ ነው ጓደኛሽን ይዤልሽ የመጣሁትና እስኪ አሁን መለወጥ እፈልጋለሁ ብለሻል። ባለፈው ያው በነበረው ሁኔታ ትንሽ እኔ ግራ ገብቶኝ ነበር። ገባሽ አይደል? አንቺ መለወጥ እፈልጋለሁ ምናምን ነገር ስትይ? እውነት ሽን አልመሰለኝም እና ያው ጓደኛ ሽንም እዛ የስራ ባልደረባሽ አብረሽ አትሰሪ የነበረችውን ምንም ይዤ ልሽ መጥቼ አለሁኝ፣ ግን ደግሞ ምን እንደሆነ አላወቅኩም ሀሳብሽና አላማሽ ነው። እስኪ እውነት ተለውጠሻል፣ ተቀይረሻል። እና በቃ አንተ ነህ ልትረዳኝ የምትችለው ከዚህ ነገር ውስጥ ለማውጣት። እና በቃ እኔ መለወጥ ነው የምፈልገው፣ ሌላ ምንም በቃ፣ ምንም ጭንቅላቴ ሰላም ሊያገኝ አልቻለም። የሰራኋቸው ስራዎችን ሳሰባቸው ምን ነው ምን ነው ምን አንድ እያሰብኩኝ ነው። እና እሷን ታውቂያታለሽ አይደል? አዎ ትንሽ ትንሽ አውቃታለሁ። ትንሽ ትንሽ ማለት በደንብ አታውቂያትም፣ ትንሽ ትንሽ ነው የምታውቂያት አው ማለት ከራሴ ጋር አይደለም። በቃ ጭንቅላቴ በጣም እንትን ብሏል። ከዚህ በፊትም አውቃቸው ምናምን ማስታወስ እየከበደኝ ነው። አንተ እራሱ የዛን ጊዜ ከቆየ በኋላ የሚያወቅ ማለት በቃ አሁንም የማስታወስ ምናምን ችግር አለብኝ እና በቃ በተለይ ከዚህ በፊት የሰራ ናቸው ብዙ መጥፎ መጥፎ ነገሮች አሉ እና እነሱ ያስባቸው በጣም በቃ እንደዚህ ነው። አንዴ ምን እየሆንሽ ነው? ስለዚህ እስከ ዛሬም ሁሉም አብረን ያደረግናቸው ነገሮች በጠቅላላ የሱ አልነበሩም ማለት ነው። ይሄ እኮ በጣም የሚገርም ነገር ነው እንዴ! እኔ በጣም ማመን ራሱ እየከበደኝ ነው። እንዴት እንደዚህ ይሆናል? ማለት ለሁሉም ነገር ምን እንደምል እንኳን አላውቅም። በጣም ከባድ ነው አሁን ያለሁበት ነገር። በጣም በቃ በጣም በቃ እየከበደኝ ነው። ያሰራኋቸውም ስራዎች ያደረኳቸው ነገሮች በቃ በቃ በጣም እየከበደኝ ምን እሷን እንዴት ነው? ከዚህ በፊት ወንዞች ላይ ምናምን የተለያየ ነገር እያደረግሽ እኮ ግብር ምናምን እየገበርሽ ነበር እኮ። ይሄንንም የማታውቂው ያኔ ወይ የማስታወሳቸው ነገሮች አሉ። የሰዎችን ምናምን ከማውሰሱ ጋር የለም ከእሱ ጋር እንትን እያለ በቃ ምናደርገው ብዙ ነገሮች አሉ። እሷን እሷን እሷን ወጥቶ ታስታውሻት ነው ማለት ለገበያ ለምናምን ብለሽ እኔ ማስታወሳት ወደ ጫካ ውይዣት መሄድበት ፓርት ምናምን አሁን ትውስት ይለኛልና የሆነ ሰዓት ስራ ምናምን ከ ይመስለኛል ከስራ እየካድሽኝ ነው ነው እየካድሽ ነው እንጂ ይሄን ያህል እንደዚህ ስንት ነገር እያስታወሽ እንዴት? አሁን አብረን እኮ መጥተን ብዙ ነገር አውርተን በጣም ብዙ ነገሮችን አሁን ለምንድን ነው ማትረዱ? እሺ አሁን ቆይ ለምንድን ነው እኔ እየተረዳችሁኝ አይደለም? የራሳችሁን ነገር ብቻ ነው እየሰማችሁ። ማንም ሰው እየተረዳኝ አይደለም። እና በቃ እኔ አሁን በጣም በቃ እንጃ በጣም ጭንቅላቴ ዝብርቅርቅ ያለ ስሜት ነው እየተሰማኝ እና በቃ እናንተ እንኳን ቢያንስ ልትረዱኛ ትችሉ እንረዳሻለን ረዳሻለን እኮ ግን፣ አሁን እሷንም ማለት ፈቀድ እየተረዳኸኝ አይደለም። ተረድቼሽ እኮ ነው ዛሬ የመጣሁት እኮ። አሁን ያለሽበት እዚ ጫካን ዱር ለዱር እኮ እየተንከራተትኩ የምመጣው እሷንም እዚህ የመጣችሁ አንቺ እንድትለወጪ ላንቺ በማሰብ ነው እንጂ እኮ ላንቺ ባናስብ ኖሮ እዚያ አንመጣም። ሲጀመርም ገባሽ አይደለም? ላንቺ ብለን የመጣ ነው። ግን ደግሞ እሷን አላቃትም፣ አላስታውሳትም ትንሽ ትንሽ አለሽ። ትንሽ ትንሽ ሳይል በደንብ ነው የምታስታውሺው። ምክንያቱም አሁን ባለፈ ነገር ልንወቅሽ እኮ አይደለም ግን እሷን ራሱ ያው በደንብ ከመለሳለው ካልሽ ከተጸጸጥሽ፣ ያው ሁሉንም ነገር እንድትነግሪን ና እንድናውቅም ሰዎች እንዲጠነቀቁም ነው። እንደገና ደግሞ ስትነግሪንም ደግሞ መመለስሽን እናውቃለን። ያለውን ነገር ማስታወስ እኳ አለብ ምን ምን አስደረጋሻለች? ቆይ አንቺን ወንዝ ዳር እኔ ሁሌ በቃ ለገበያ ለንትን ጥቅም አንተ እንኳን ካገኘህ በፊት እኮ በጣም ተደጋጋሚ ብዙ ጊዜ እንመጣ ነበር፣ ከዛ በፊት እንመጣ ነበር። ግን እኔ እዛ ቦታ ላይ ተቀምጬ ራሱ ቆይ መጣው ደርሼ እያለች ትገባለች። እኔ በርግጥ ምን እንደምታረግ አይን ባይን አላየሁም። ግን መጣው ደርሼ ብላ የምትገባበት ቦታ አለ። ያ ቦታ ምን እንደሆነ እኔ አሁን አላቅም። እኔ የሚመስለኝ በቃ ወይ መነሳት ፈልጋ ነው ወይ ብቻ አላቅም። ምን ምንም መጥፎ ነገር እኔ ስለማላስብ አእምሮዬ ውስጥ አልመጣም በጨራሽ ማለት ነው። ግን ረጅም ጊዜ አብረን ኖረን ረጅም ጊዜ ብዙ ነገር አሳልፈን እንዴት ዛሬ አላስታውስም ትለኛለች። እኔም እኮ እሱ ነው ግራ ይገባኝ። እሺ ያኔ እንደውም ምንትን ትዝ ካለሽ እሷን ይዘን ጫካ ውስጥ የገባን ጊዜ ይዘሻት የገባሽ ጊዜ ጫካ ውስጥ ያገኘንሽ ጊዜ ጸጉሯንና የሆነ የብብቷን ጨርቅ ምናምን ይዘሽ ጥንቆላ ለድግምት ለምናምን ልታሰር ይላት። ይዘሽ ገብተሽ ነበረ። ከዛ ወንድሜ ነው የሚሰራው አልሽን። ገባሽ አይደለም? ወንድምሽን እንደምንፈልገው ነግረንሽ፣ ከዛ ኋላ ወንድምሽንም ይዘነው ነበረ። ወንድምሽ ምንድ ነበር በትክክል የዛኔ የሚሰራው የነበረው? እውነት አንቺ ለሷ አስበሽ ለገበያዋ፣ የሷን ገበያ ለማምጣት ነው ወይስ ደግሞ የሷን ገበያ ልትወስጂ ነው?

ይሄንን ብቻ ቁጭ አይና መልሽ፣ እውነቱን ሁሉንም፣ እውነት እኮ በቃ አንቺ ተቀይረሻል አይደለ? እናውቃለን እኮ ግን እውነቱን ንገሪ። ገበያዋንና እድሏን ልትወስጅባት ነው ወይስ ለእሷ ገበያ ልታመጭላት ነው? እውነቱን ንገሪ። በዚህ ያረጋግጣለሁ እኔ ቢያንስ። ማለት እሷ ምን ስለሆነች ነው ገበያዋን ላመጣላት? እኔ ወይ እሷ በሷ እድል ነው እንትን ለማለት የምፈልገው እንዴ! ጭራሽ የኔን እኮ የኔን ጭራሽ የኔን ለኔ ነው ጭራሽ

እንደዚህ ስራም ጥሩ አይደለሁም ምናምን የተለያዩ ነገሮችን ስትነግኝ ጠርጥሬ ነበር እኮ ነው የሚመስለኝ። ጭራሽ እኮ ምንም አላውቅም ትላለች። ምንም አላ እኔ እኮ የምታወራው ነገር ሁሉ የትኛው እውነት እንደሆነ ራሱ እየገባኛል። እናንተ አሁን እኔ ለስራዱ የመጣችሁት ወይስ እኔ ልትቆሱኝ የመጣችሁት? በቃ ይህንን ግዴታ ማወቅ ስለነበረብን ነው። ገባሽ አይደለ? እሷ ላይ ያደረግሽውንም ነገር ሌሎች ሰዎች ላይ ያደረግሽውንም ነገር ግዴታ ማወቅ ነበረብን። ገባሽ አይደለ? የወደፊቱን ወደኋላ እያላችሁ ነው እንትን የምትሉት። ምንም አንመልስሽም። ይኸው ወደኋላ እየመለሳችሁ ነው። አንመልስሽም፣ አንመልስሽም በጭራሽ። ነይ ቁጭ እንጂ። ነይ ቆይ። እሺ፣ ትሄጃለሽ? እንተውሽ። ወሬት ነው የምትሄጂው። ብትሄጁስ? አይዞሽ። እሺ፣ ነይ ቁጭ

እና ጭንቃችን አለብን። ምን ያህል ጊዜ ነው ምግብ ያልበላችሁ? እኛ እኮ ለእናንተ ራሱ ንቅ ሻ አይደለም የምፈልገው ነው። ምግብ መቼ ነው የበላችሁ መጨረሻ ጊዜ ትላንት ወዲያ ሶስት አራት ቀን ምግብ አልበላሽም ማለት ነው። እንዴት ነው ሰው ይሄን ያህል ቀን ሳይበላ እንትን የሚለው? መጀመሪያ ተረጋጊና ወደ እራስሽ ሰብስብ። አይዞሽ። ኬት ነው የመጣችሁት? እናንተ ኬት ነው የመጣችሁት? እኛ ከቤታችን ኬት እንመጣለን። ምን ማለት ነው ኬት እንመጣለን? ጭንቅላቴ ባዶነት ነው የሚሰማኝ። ጭንቅላቴ ባዶ ሆነብኝ። አይዞሽ ቆይተናል። ከመጣ ብዙ ነገር እያወራሽን እየነገርሽን ነበር እኮ። አሁን ስለ ወራሹ ምን ነው የምታስታውሽው? ነገር የለም የት ነው ያለው? መች ነው የመጣሁት እዚህ? እንደዚህ እኮ ነው ሁሌ ጊዜ የምትሆኝ። ምንድን ነው የሚመስለው? ሰውነቴ ልብሴ በጣም ቆሽሸዋል። እህ ልብሴ ራሱ በጣም ቆሽሸዋል። ለበሽው ነው አሁን ነው የታወቀሽ። ጠረኑ ራሱ ደስ አይልም። እናንተ ራሱ ከአጠገቤ መራቅ አለባችሁ። ይዱራ ችግር የለውም። ችግር የለውም። ጥሩ አይደለም። ችግር የለውም። አንቺ ብቻሽን የምትሆኝበትን እኛ እንዴት ነው እንትን የምንለው? ብዙ ጊዜ እኮ እዚህ ቦታ ነበር አይደለም? አልፎ አልፎ እንደምንመጣ ነው ማስተዋወቅ ትንሽ እንዴ ምንድን ነው ምንድን ጓደኛዬ እኮ ነች አንተ ማነህ እኔም ጓደኛሽ ነኝ ተቀኝ እኔ ነሽ እርግጠኛ ነሽ እስኪ እኔንስ አታውቂኝም

በምትወደው ነገር ና ቁጭ በይ። በጣል እሱ እኮ ነበር ሲያግዝሽ የነበረው። ኮስተ በዛ ላይ ታመም ያለሁ ባክህን፣ ራሴን ጥያለሁ ባክህን። ምንድነው የታመምሽው? ነገር አኪቤትነላ በጣም እያመመኝ ነው። የመንፈስ ጭንቀት ነው መሰለኝ እና ያሰራቸውን ስራዎች እንዳለ በጭንቅላት እየተመላለሱ ነው መጥፎ ነገሮች። ንባክን፣ ንባክን፣ ምንም አሁን ከአሁን በኋላ ምንም እንዳታጋልጠኝ እኔ መቀየር ነው እንፈልገው። አሁን ነው ምን የሚጋለጥ ነገር አለሽ ብለሽ ነው? ምንም እኮ የሚጋለጥ ነገር የለሽም። ማሆን መለስ እፈልጋለሁ ተጻጽቻለሁ አልሽኝ እኔ እኔ ጎድቼሽ አላቅም። ሲጀመር እኔ ጎድቻት አላቅም። እኔ ጎድቼሽ አላቅም። አንቺ ሁልጊዜ ወደ ጥሩ መንገድ እንድትመለሽ እኮ ነው እያደረኩሻለሁ እ በቃ እሺ። ቢያንስ ተረዳኝ አንተ። በቃ እናንተ ተረዱ እኮ። ችግር የለውም አሁን እኮ ሁሉም እኮ እዚህ የመጣው እኮ እንድትለወጪ እንድትቀየሪ ስለሚፈልግ በጣም ባይሆን የጎዳሻት እሷን ነው። ብዙ ነገር አድርገሻት አለና ቁጭ ብለን ስላለው ነገር

ካስገባንሽ ቦታ አምልጠሽ ብትወጪ ግን አሁን ተጠያቂ አይደለንም። ገባሽ? አልመጣም አልመጣም። እናንተም እየጠበቃችሁ መንፈሱ ሲመጣ ነው አምልጬ የምመጣው፣ ጠብቁኝ እናንተም በቃኩኛ። እኔ ከዚህ ህይወት መውጣት ነው ምፈልገው። እባካችሁን እርዱኝ፣ እባካችሁ አንቺ ራስሽን ዝግጁ ከእሷ ጋር በጣም ነው የምናመሰገነው በእውነት በጣም ጥሩ ሰው ነሽ በዚህ ነው ያለው እኔ እኔ ንግግርሽ እንደያለሽ እንዳታደርግ ተለውጠሽ ነገ ማየት ስለምንፈልግ ይሄን ንግግርሽን አንቺ ደግሞ ተግባር ላይ አውለሽ ምንም ማለት በቃ ምን አልባት ወደ መንፈሱ ስቀየር ላመልጥም ልቀየርም ስለምችል እናንተ እየጠበቃችሁ ወዴት ነው የምትቀየሩ በቃ እኔ መንፈሴ ይቀየራል ወደ ጅብነት ትቀየራል እሺ እ ይቀየራል ልቀየር እችላለሁ በዛ ሳስ ደግሞ ሳይ ሰዎችን ልጎዳ እችላለሁ ያው እኔ አይደለሁም። ቢያንስ አንቺ አብረሻት መሆን የለብሽም፣ ጥሩ አይደለም። ገባሽ አይደል ያለችው እየሰማሽ ነው። ስለዚህ ባለፈውን ጸበል ቦታ ስቶች እንዲቀየርስ ሰዎች ላለመጉዳት ብዬሽ ነው ተመልሼ የወጣሁት እና ወደዚህ ጫካ የመጣሁት። ስለዚህ አሁን አማራጭ ምን ይሻላል ብለሽ ታስቢያለሽ? በቃ እናንተ እንደምታደርጉት አድርጉ፣ ግን እኔ በቃ ከሁሉም ነገር ተገልዬ ስለሆነ እናንተ እንኳን ደህና በሆንኩበት ሰዓት እየመጣችሁ በቃ እኛ ችግር የለውም። የተቻለ ሁሉ እንትን ለማድረግ እንሞክራለን፣ ለማስተካከል እንሞክራለን። አንቺም ደግሞ በተቻለሽ መጠን ጠንካራ ለመሆን እንደዚህ በጣም የሚያሳዝን ነገር ነው የገጠመኝ። እንደዚህ ውስብስብ ያለ የሚያሳዝን ታሪክ ገጥሞ ነው የሚያውቅ። ሙዚቃ በጣም ተጎድታለች ታለች። የሆነ አጠገቧ ስትሆኑ መጎዷታ የበለጠ የሚታወቃችሁ ያ ሁሉ ኢነርጂዋ የለም ጉልበቷ የለም። በቃ ምን ልበላችሁ፣ በቃ በጣም ተሳዝናለች። የሆነ ንፋስ ነ አየር ላይ የምትንሳፈፍ አይነት ስሜት ነው ያላት። የሆነ የሚታሳዝን አይነት ሰው ሆነ፣ በጣም አሳዛኝ ሰው ሆና ነው እየታየችኝ ያለችው እና ምግብ ደግሞ አልበላሁም፣ እርቦኛል ብትል በጣም አሳዝናኝ ነበር። በዚህም ያህል ልክ እንዴት እንደተዋረደች እንዴት እንደተሰቃየች ሳስበው አሳዝናኝ ነበር። አይኖ ብዙ ሰዎችን ጎድታለች፣ ብዙ ሰዎችን ህይወት አበላሽታለች። ግን ደግሞ እንደ ሰው ሰው ስትሆኑ ደግሞ የማንም ሰው ጉዳት ይሰማቸዋል እና ትንሽ አሳዝናኛለች። ምንም የማልደብቀው ነገር ነው። የተናደድኩባት ብዙ ነገሮች ቢኖሩ አሳዝናኛለች። እስኪ አሁን እንግዲህ ተመልሳ ካልወጣች ከባለፈው፣ ወደ እምነት ቦታ ለመውሰድ ሞክራለሁን። ትንሽ ጠባቂዎች ያስፈልጓታል እሱንም ለማድረግ ሞክራለሁን። አንድ ጊዜ ገብቼበታለሁ ምንም አማራጭ ስለሌለ እሷ ከዚህ ነገር ውስጥ መውጣት እፈልጋለሁ ብላ ይህን ያህል ገብታ ከመጣች ምንም ማድረግ ስለማልችል ወደ እምነት ቦታ ለመወስዳት ወስኛለሁኝ። ትንሽ ሴቶች ከእሷ ጋር መሆን እንደሌለባቸውም ይሰማኛል። ዴብን ከዚህ በፊት ወስደናው የነበረበት ቦታ ላይ ለመውሰድ እንሞክራለን፣ እንደዛ እናደርጋለን። ቀጣይ ከቻልኩኝ ለውጧንም ሁሉ ነገሯንም ወደ እናንተ ለማድረስ እሞክራለሁ። እስከዛ ድረስ ግን ሁላችሁም በያላችሁበት ጸሎት አድርጉልን። መልካም ጊዜ ይሆንላችሁ።